ከማንም ጋም ከሮጦ ይልቅ ከእግዚአብሔር ጋር የቆመ ይቀድማል። መቼ ነው ያለ? በቅርብ ቀን ነው ወይ? እረ ይፈራቸዋል እኮ እሱ ለእኔ ነው ምላሱ እስከናቱ፣ እስከ ሚስቱ ዲያብሎስ አለኝ። አዎ ሳምንት ነው አአ የለችም ሰሞኑ ስትመለስ ነው ያለኝ። ደግሞ በቅርቡ ቀለበት ስለምታስር እናሰናክላታለን፣ ምንም አይነት ደስታዋን ማየት አልፈልግም ነው ያለኝ። ታይ እንጂ ማንንም አይፈራም። የማላቅበት ሀገር ነው እሷን ለማጥቃት የሄድኩት አለኝ። ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ ደህና ናቸው ወይ ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም እናንተም ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረጉኝ ይሄ ቪዲዮ ወሳኝ ቪዲዮ ስለሆነ ላይክ በማድረግ ቪዲዮን ሼር በማድረግ እንዲሁም ደግሞ ሀሳብ አሴታችሁን በመስጠት እንድትጀምሩ ስል በፈጣሪ ስም እጠይቃለሁ ይሄ ጽሁፍ የተጻፈው ድሮ የሄሉ ደጋፊ የነበረች ሄሉና አላዛር ሲለያዩ አላዛርን ስደግፍ የነበረች ልጅ ነበረች። ያ ያለፈው ስተቷ እንዳለው ሆኖ፣ አሁን ላይ ግን ከሱ ጋራ በመጣላታቸው ምክንያት ለምን ተጣሉ፣ እንዴት ተጣሉ እኔ አያገባኝም። ዋና ሀሳቤ ለሄሉ ጉዳይ ስለሆነ የመጣሁትኝ እሱን እንዴት ነው ለማመልከት ነው እኔ ማለት ነው። እና ይሄንን የተጻጻፈችው ስሙን መጥቀስ ካልፈለገ ሰው ጋር ነው እኔ ስሙን ማውጣት ካልፈለገ ሰው ጋር ከሱ ከሆነ ሰው ለሱ ከሚቀርበው ሰው ነው። ይሄን ለእሷ መልዕክት የደረሰው አሁን ላይ ከሱ ጋር ጸብናት እሷ እና የምትፖስተው ሁሉ አሁን ስለ ሄሉ ጉዳይ ነው ማለት ነው። ነገር ግን እኔ እዚህ ጋር ማለት ነው ውሸት ነው እንኳን እንዳልል አንድ ያሳመነኝ ነገር አለ። በእርግጥ ሄሉ የፈጠራት አምላክ የድንግል ማርያም ልጅ ከእሷ ጋር ነው። ማንም ምንም ቢያደርግ ሰው ለጊዜው እየጣለ ቢመስለውም እንኳን እራሱ ይወድቃል። ጉድጓድን አርቀህ አትቆፍራት ነው የሚገባባትን አታቅምና ነው። እና እነሱ በቆፈሩት ጉድጓድ እራሳቸው ሊገቡበት ይችላሉ፣ ይገቡበታሉ። ምክንያቱም በክፋት ሰው ሲወድቅ እንጂ ሲነሳ አይቻልም። እኔ ክፋት የሚሰራ ሰው ቀኑ ጠብቆ ቀኑ ሊረዝም እንጂ ሲወድቅ እንጂ ሲነሳ ወይም ከሰው በላይ ሲሆን አይቻላቅም። ነገር ግን እኔ እዚህ ጋር ያሳመነኝ ነገር ምን እንደ ታውቃላችሁ? ይሄ ፖስት የተፖሰተው ቢኒ ከትናንት ወዲያ ለሄሉ ሰርፕራይዝ አለሽ ከማለቱ በፊት ነው ይሄ ፖስት የተፖሰተው ማለት ነው። ስለዚህ ሄሉ ቀለበት እንደምታስር ማንነገረው እንዴት አወቀ? የኔ ጥያቄ ነው። ይሄ ጥያቄ ደግሞ የእናንተም ጥያቄ እንደሚሆን ስለማስብ ነው። ስለዚህ ወዳጅ ዘመዶቿ የሆናችሁ ተመልካቾቿ፣ በጣም በቅርብ የምታወሯት ብዙ ልጆች ስላላችሁ እንዴት እና ማን የሚለውን በዙሪያዋ ማን አለ ጀርባዋ ማን አለ፣ ምን እየተካሄደ ነው የሚለውን ነገር ከፈጣሪ በታች ራሷን ቆም ብላ መጠየቅ እንዳለባት እየተሰማኝ ነው። ሄሉ ማለት ነው። በነገራችን ላይ ሄሉ በዚህ ልክ ሰው ነግታ አታውቅም፣ እውነቱን ስነግራችሁ የዓለም አካበድ ማለት ነው። ማንንም ነግታ አታውቅም፣ በራሱ ዓለም ከመኖሯ ውጭ ማለት ነው። ሲቀጥል ደግሞ እንደ ማንም ሰው እንደዚህ በየደቂቃው በየሰዓቱ ከሌላ ሰው ጋር እየመጣች ቪዲዮ ወንድ እየጎተተች ታስራ አታውቅም። ማንም ሰው ሲሰራ ይለያያል። ለምሳሌ ከማርክ ጋር ተለያየታለች ሄሉ፣ ግን በንጹህ እህትና ወንድምነት ነው የተለያዩት። ያኔ በዚህ ልክ ለእሷ እንደዚህ ስርስር ብሎ መጥፎ ነገር አይመኝም ማርክ፣ እውነቱን ስነግራችሁ ማለት ነው። ሁሉም የራሳቸው የራሳቸውን ነገር ነው የኖሩት። ያጣላቸውም ነገርም ራሱ በዚህ ልክ እንዴት ብዬ እንደምገልጽላቸው አላቅም። ዞሮ ዞሮን የዚያ ውስጥ አልገባም። ግን አላዛር ግን እንደ ማንኛውም ሰው አብራችሁ ቪዲዮ ሰራችሁ፣ የሆነ ነገር አሰብክ፣ አልሳካለ፣ ተለያያችሁ። በቃ ተለያዩ አይደለ? አሁን እኔ ደጋፊዎች ብዙ ስላላችሁ ልትቃወሙኝ ትችላላችሁ። እኔ ተቃውሟችሁን ተቃውሞ ችግር የለብኝም። ግን ደግሞ ይችን ልጅ አደጋ ላይ የሚጥል ነገር እየተጻፈ ወይም እየተፖሰተ እያየሁኝ ግን ዝም ማለት አልችልም። መልእክቴን አስተላልፋለሁ። ማንም በጥሩም ይሁን በመጥፎ የሆነ ነገር ሲያስብ እኔ የመፖሰት ግዴታ አለብኝ። ይሄ ግዴታዬ ነው። ስለዚህ ሄሉ፣ አሁን እኔ በጣም ጥያቄ የሆነብኝ ነገር የተጋጠመብኝ የተገጣጠመብኝ ነገር ቢኒ፣ ከትናንት ወዲያ ቪዲዮን አይታችሁታል ብዬ አስባለሁ። ሰርፕራይዝ አለሽ አላት። እኔም ገምቻለሁ ወይ የፍቅር ጥያቄ ወይ ቀለበት ገባችሁ። ስለዚህ ታዲያ ይሄ ከአዲስ አበባ አዲስ አበባ አልተመለሰችም ተባለ። ልክ ከትናንት ወዲያ ስትመለስ ይሄ ቪዲዮ ይሄ እንትን ተፖሰተ ማለት ነው። ዛሬ ትመጣለች የሚል ነው። አይታችሁታል እንግዲህ ጽሁፉ ላይ ሰሞኑን ትመጣለች ስለዚህ በትክክል ከዙሪዋ ሆኖ የሚከታተላት ሰው እንዳለ ተሰምቶኛል እኔ በበኩሌ በተለይ ደግሞ በቅርብ ይሄንን ጉዳይ እኔ ለሄሉ ማስተላለፍ የምፈልገው ነገር ይሄንን ጉዳይ ማነው ለማን ተናግሮ እሱ ጋር ሊደርስ የቻለው መቼም ጠንቋይ ጠንቋይ ነው መቼም የሚያወቁ አትሉ ጠንቋይ ለራሱ ማያቅም እውነቱን ስነግራችሁ ማለት ነው ሰይጣናዊ ስራ መላምቱን ከማውራት በዘለለ ጠንቋይ ኃይል የለውም። ጠንቋይ ጠንቋይ ነው ምንጊዜም ሰይጣን ነው፣ አለቀ። ምንም ነገር መጨመርም ሆነ መቀነስ አይችልም በማንም ህይወት ላይ ምንም የማድረግ ስልጣንም የለውም። በቃ ይቺ ልጅ እኮ ታማሚ ሆናለች። እውነቱን እንግዲህ ካያችሁ አመት እስከ አመት ታማሚ ናት። ይሄ ሁሉ የደህና አይደለም። እናንተ መጀም ታውቁታላችሁ። ከዚህ በላይ ማለት ልጅቷ ምን እንድትሆን ኢቨን፣ በበሽታዋ ሰው እስከሚሳለቅ ከሚሳለቅ ድረስ ማለት ነው። ሁሌ ታመሙ፣ ሁሌ ታመሙ አይሰለችሽም እስክትባል ድረስ ጅልጅኮ፣ ህመምን ወድ አይደለም የምታመጣው ወገን። ሰው እኮ ወዱ አይታመምም። አንዳንድ ጊዜ የምንናገራቸውንም ነገሮች ማሰብ አለብን። ስለዚህ አሁን እቺ ልጅ ቀለበት እንዳታረግ ለማሰናከል እየተሰረ ያለ ሴራ ካለ አንደኛ፣ በዚህ ልክ ምን አርጋለች እቺ ልጅ? ምንድን ነው ጥፋቷ? ሰው እኮ አብሮ እየሰራ እንደ የተዋለደም እኮ ይለያያል። ግን ሲለያይ በፍቅር በሰላም በደስታ ይኖራል። ተመልሶም ሊገናኝ ይችላል። የተዋለደ እንኳን አይደለም፣ እንደዚህ አየር ላይ ተዋውቃችሁ በስራ ተገናኝታችሁ ካልተሳካም የተለያየ ሰው ቀርቶ ማለት ነው። ለምንድን ነው የሰው ልክ የሰውን ልጅ ህይወት በዚህ ልክ ለማሰናከል ብዙ ርቀት የምትሄዱት ሰዎች ለምንድን ነው? እኔ በቃ ጥያቄ ሆኖብኛል፣ ጥያቄ እንዲመለስልኝ ስለምፈልግ። ሄሉም ደግሞ ከፈጣሪ በታች በጸሎት ይሄ በሀይል በጥንቃቄ ምናምን የሚገፋ ነገር አይደለም። የሰይጣን ስራ በጸሎትና በጸበል ራሷን በቃ ኦርቶዶክሳዊ ናት፣ እንደ ማንኛውም ሰው ልትታገለው የሚገባ ፈተና እንዳለባት ነው የሚሰማኝ፣ አሁን ላይ ማለት ነው። ከሌላው ይልቅ ለራሷ ትኩረት መስጠት እንዳለባት ያኔ ሌሎች ስራዎች ምናምናምን እሷ ስትኖር ነው የሚኖረው አይደለ። ስለዚህ ቅድሚያ ለራሷ ትኩረት መስጠት እንዳለባት ይቺን ጊዜ የሆነ ገዳም ቁጭ ብላ ማለፍ ካለባት ማሳለፍ እንዳለባት እየተሰማኝ ነው ያለው። እንዴት ሌላው ደግሞ እሷም እንግዲህ ቢኒም ያሰቡትን ነገር ሁለቱ ካላወሩበት ይሄ የቢኒ ሀሳብ ነው አይደለ? ልበላችሁ ማንም ሰው ቀለበት ያርግላት። አሁን በዙሪያው ያለው ቢኒ ስለሆነ ነው ቢኒ ብዬ መጠራላችሁ። እና ያ ሰው ለሦስተኛ ወገን ይሄንን ነገር ተናግሯል ባጭሩ። አሁን እንደተረዳሁት ያኛው የተነገረው ሰው ደግሞ ለዚህ ሰው አድርሷል ማለት ነው። ስለዚህ ያ ሰው ማን ሊሆን ይችላል የሚለውን ደግሞ እናንተ በዙሪያዋ ማን አለ የሚለውን ጥያቄ ውስጥ አስገብታችሁት እህታችንን ከእግዚአብሔር በታች የራሷን ትግልና ጥረት አድርጋ ከሴጣን ስራ እንድታመልጥ እንድናደርግ ነው ይህም ቪዲዮ የሰራሁላችሁ ሁላችሁ ውድ ቤተሰቦቼ። እንደዚህ አይነት ቪዲዮም ሰርቼ ማላቅ መስራትም አልፈልግም ነበር ግን አይቼ ማለፍ አልቻልኩም። በቃ አይደለም ሄሉን በደንብ የምወዳትን ልጅ ቀርቶ እንዶ ልበላችሁን ማልዶ በቃ እኔ ሲጀምር ሰው አልጠላ ተግባሩ ነው ማልዶ። የአንድን ሰው ማለት ነው፣ የሰው ልጅን ደግሞ የሰው ልጅ ነው እንዴት ይጠላል? ፈጣሪ በአምሳሉ የሰራው ሰው እንዴት ይጠላል? ተግባሩን የማልድለት ሰው ራሱ መጥፎ ሴራ ሲሰርበት ባይ ከቻልኩ ያን የምቀርበውን ሰው አስቆማለሁ፣ ካልቻልኩ ደግሞ እንዲጠነቀቅ ለዛኛው ሰው እናገራለሁ እንጂ ዝም አልልም። ስለዚህ ሄሉ ያለባት ነገር አሁን ላይ የተደቀነባት ነገር ከባድ ስለሆነ ይሄን ነገር ማለፍ እንድትችል ከፈጣሪ በታች ከጎኗ መሆን እንዳለብን ይሰማኛል። ቤተሰብ ላይክ እና ሼር አድርጉት። ሀሳብ አስታችሁ እናንተ ምን ማለት እንደምችሉ ብትጽፉልኝ ደስ ይለኛል። እወዳችኋለሁ። መልካም ጊዜ